ህወሓት ከህጋዊ ፓርቲነቱ ተሰርዟል ከሚለው ባሻገር ሌላኛው ወሳኙ መነጋገሪያ አጀንዳ ሆኖ የቀጠለው ከዚያስ የሚለው ጉዳይ ነው። አሁን ብዙዎችን እያነጋገረ ያለው ከህወሓት ህጋዊ ፓርቲነት መሰረዝ ባሻገር ቀጣዩ የትግራይ ፖለቲካ ምን መልክ ሊኖረው ይችላል የሚለው ጉዳይ ነው። በእርግጥም መጠየቅ ያለበት ወሳኝ ጥያቄ ነው በትግራይ ላለፉት 50 ዓመታት ወይንም ግማሽ ክፍለ ዘመን አድራጊ ፈጣሪ የነበረው ህወሓትና ህወሓት ብቻ ነበረም አሁን ህወሓት የለም ህጋዊ አካል ሆነ የመቀጠሉ ጉዳይ አንድ መቶ በመቶ አክትሟል በሚል ታሪኩ ተደምድሟል እናም ከዚያ ስለሚለው ጥያቄ የሚሰሙት መልሶች አሁንታዊም አሉታዊም ናቸውም በአሁንታዊ መልኩ ከሚሰሙት መካከል አንደኛው የትግራይ ፖለቲካ ከጠርናፊው ህወሓት ተላቆ ይፍታታል ብዙሃኑንም ያሳተፈ የፖለቲካ ምህዳር ይፈጠራል የሚለው ነው በዚህም ተስፋ የሰነቁት አሁንም በትግራይ የሚንቀሳቀሱት የትግራይ ፖለቲካ ፓርቲዎች ናቸው። ላለፉት ሁለት ሶስት አስርት ዓመታት ህዋት የትግራይን ፖለቲካ በብቸኝነት ተቆጣጥሮ ቢቆይም በጊዜ ሂደት ሌሎች አዳዲስ ፓርቲዎች ተፈጥረዋል። እነዚህ አዳዲስ ፓርቲዎች ትግራይ ተኮር ፓርቲዎች ሲሆኑ አንዳንዶቹ እንደውም ከትግራይ ባለፈ ወደ አውራጃዊነት ወይም በአካባቢያቸው ላይ ትኩረት ያደርጉ ናቸው። ይህም የትግራይ አንድነት ራሱ በህዋት የብሔር ፖለቲካ ተጠቂ እንደሆነ ማሳያ ነው። ከተወሰኑ ጊዜያት ወዲህ ከህወሓት ባሻገር አነስተኛ የቆዳ ስፋት ባላት ትግራይ የሚንቀሳቀሱት ፓርቲዎች ከሰባት ያላነሱ ሆነው ይታያሉ። አረና ሳልሳይ ወያነ ውድብ ነጻነት ትግራይና ሌሎችም ፓርቲዎች በትግራይ የሚንቀሳቀሱ ፓርቲዎች ናቸው። የህዋት አለመኖር ለእነዚህ ለነዚህ ፓርቲዎች አዲስ ምዕራፍን ሊከፍት ይችላል የሚሉ አሉ። ይህም ከህዋት የተሳሰረውን የትግራይ የዘመናት ቀኖናዊ ፖለቲካ በተወሰነ መጠን ያፍታቷል በማለት የሚሰጡ አስተያየቶች አሉ። ከፓርቲነት የተሰረዘው የህዋት የቀድሞቹ አመራሮች በእርግጥም ማርፈው ይቀመጣሉ የሚለው ሌላኛው ስጋት ነው። ህወሓት ፓርቲ ቢሆንም በሌላ አቅጣጫ ደግሞ የትግራይ ሰራዊትንን ከሚሉና በጦርነት ወቅት ከተፈጠረው የታጠቀ ኃይል ጋር የተሳሰረ ግንኙነት ያለው ነው። ይህ ኃይል በፕሪቶሪያው ስምምነት መሰረት ትጥቅ ፈትቶ ወደ ወደ ማህበረሰቡ መቀላቀል ነበረበት። በፌዴራሉ መንግስት አማካኝነት የተወሰኑት ትጥቅ ሲፈቱ የሚቀሩ አሉ። ህወሓት በፕሪቶሪያው ስምምነት ላይ ሲፈርም ቀደም ብሎ የትግራይ መከላከያ ሰራዊት የሚለውን ቀሪ አድርጎ የህወሓት ተዋጊዎች በሚል ደረጃ እንዲጠሩ ነው የተደረገው። ህወሓት አሁንም የኃይል የትግራይ መጨረሻ ምሽግ ነው በማለት ሲናገር ይሰማል። የኃይል በየካምፑ የነበረ ሲሆን በትግራይ የተፈጠረውን ውጥረትና ማህተም መነጣጠቅ ተከትሎ የነ ደብረጺዮን መሳሪያ ሆኖ ሲያገለግል ቆይቷል። ወርሃዊ ክፍያ ያለው በየወሩ ቢሊዮን ብሮችን በደሞዝ መልክ ያገኛል። በፕሪቶሪያው ስምምነት መሰረት ህወሓት ይህንን ኃይል ማንቀሳቀስ፣ ማሰልጠንና ማደራጀት አይችልም። ነገር ግን ስለ ፕሪቶሪያው ስምምነት አለመከበር ብዙ አብዝተው ሲጮሁ የሚታዩት እነ ደብረጺዮን በዚሁ ቲዲኤፍ እያሉ በሚጠሩት ኃይል ዙሪያ ከስም አጠራር ጀምሮ እስከ ተግባራዊ እንቅስቃሴ ድረስ ይታይ የነበረው አካሄድ አደገኛ የሚባል ነው። በዚህ ዙሪያ ይህንን የታጠቀ ኃይል ይመራሉ የሚባሉትም ጡረታ የወጡት ጀነራሎች ከህዋት ጋር ያላቸው ትስስር ጠበቅ ያለ ነው። ለዚያም ነው የህዋት ከፓርቲነት መሰረዝ ሌላ አዲስ የፖለቲካ ውጥረት እንዲነሳ ምክንያት ይሆናል የሚባለው። አሁን ስጋቱ ከራሱ ከፓርቲነት ከተሰረዘው ህዋትና ቲዲኤፍ ከተባለው ኃይል ጋር ብቻ ሳይሆን ነገሩ ከኤርትራ መንግስት ጋር የተያዘ ሆኗል። የህዋትና ቲዲኤፍ የተባለው የታጠቀ ኃይል አመራሮች ከኤርትራ አመራሮች ጋር የውስጥ ለውስጥ ግንኙነት ጀምረዋል። ይህም የፌዴራሉ መንግስት ጆሮ የደረሰ ጉዳይ ነው። ሌላው ቀርቶ ስለ ኤርትራ መንግስት ማይነት በጎ አመለካከት የሌላት አሜሪካ ሳትቀር ህወሀት ከኤርትራ መንግስት ጋር ግንኙነት ፈጠረ የሚለውን በተመለከተ እንዴት የሚል ጥያቄ ጠየቀች ሲሆን በኢኮኖሚስት ሰሞኑን ባወጣው ዘገባም ይህን በስፋት አስነብቧል። እናም ነገሮች በዚህ መልኩ ሌላ ዓለም አቀፋዊ ገጽታም አላቸው። የፕሬዚደንት ዶናልድ ትራምፕ አስተዳደር በህዋት አመራሮችና የትግራይ መከላከያ ሰራዊት ወይንም ቲዲኤፍ በመባል የሚታወቀው የታጠቀ ኃይል ላይ ማዕቀብ ለመጣል ጉዳዩን እያጤኑት ነው ተብሏል። የትራምፕ አስተዳደር ቀልድ የሚያውቅ አይደለም። የቀድሞ የባይደን አስተዳደር ከህዋት ሰዎች ጋር የነበረው ግንኙነት ጥብቅ ነበርም፣ ትግራይን በተመለከተ መጨረሻ ላይ እስከተሰናበቱት ማይክ ሀመር ጀምሮ ሶስቱ ልዩ መልእክተኞችን ሾሞ እንደነበር የሚታወስ ነው። ዶናልድ ትራምፕ ግን ጆሮ የለኝም ብለዋል። ያም ሆኖ የኤርትራ ጉዳይ ሲነሳ የትራምፕ አስተዳደር በህዋት አመራሮች ላይ ጥያቄ አንስቷል። ነገሩን ከአሜሪካ ወደ ራሱ ህዋት ስንመልሰው ከማዕከላዊ መንግስት እየተገፋ ነው ሲሉ የነበሩት የህዋት አመራሮች አሁን ከናካቴው ፓርቲው የለም ሲባል የተላለፈውን ውሳኔ አሜን ብለው በጸጋ ይቀበላሉ ወይንስ በሌላ አይነት እርምጃ ወይንም መንፈራገጥ ይመጣሉ? የሚለው ጉዳይ እያነጋገረ ነው። ከዚህ በኋላ የህዋት ሰዎች የፖለቲካና ወታደራዊ መንፈራገጥ ሊያስከትል የሚችለው አደጋ በራሳቸው ላይ መሆኑ ጥርጥር የለውም። የትግራይ ህዝብ በህዋት ሰዎች ወጥ የማይለውጥ የፖለቲካ አሰላለፍ የተሰላቸው ይመስላል። ይህ ብቻ ሳይሆን ጉዳዩ ከኤርትራ ጋር የተያዘ መሆኑ የአሜሪካንን ጸጉር አቁሟል። ለአሜሪካውያኑ ኤርትራ ማለት የአፍሪቃ ቀንድ ሰሜን ኮሪያ ናት። የህዋት አመራሮች ከእነዚህ ሰዎች ጋር ተነካኩ ማለት በተለይ የአሜሪካ እርምጃና ፍረጃ የፈጠነ እንደሚሆን ጥርጥር የለውም። በኢኮኖሚስት አንድ ስማቸውን ያልጠቀሰ የአሜሪካ ከፍተኛ ባለስልጣንን በማውሳት በአሰራጨው በዚሁ ከሳምንታት በፊት በወጣው ዘገባ የትራምፕ አስተዳደር የማዕቀብ ኢላማውን ያነጣጠረው በህወሓት አመራሮችና ቲዲፍ በተባለው አካል ላይ መሆኑን ጠቁመዋል። ሁለቱ አካላት በትራምፕ አስተዳደር የክትትል እይታ ውስጥ ገብተዋል። በተለይ ደግሞ ከኤርትራ ጋር ፈጥረዋል የሚባለው ግንኙነት ከጀርባ ጣጣ ጎትቶ የሚያመጣ ስለመሆኑ እየተነገረ ነው። አሜሪካ በሁለቱ አካላት ላይ ማለትም በህዋት አመራሮችና ቲዲኤፍ ላይ ማዕቀብ ለመጣል ያሰበችባቸው ምክንያቶች ያሉ መሆናቸውን በዝርዝር ሰፍሯል። አንደኛውና ዋነኛው እነዚህ ሁለት አካላት በአጠቃላይ የአፍሪካውን ቀንድ ቀጠና ወደ ሌላ ጦርነትና ትርምስ ውስጥ ለመክተት እየተንቀሳቀሱ ነው በሚል ነው። እንደ ዘገባው ከሆነ የእቀባው ጉዳይ እየታሰበ ያለው እነዚህ ሁለት አካላት ማለትም ህዋትና ቲዲኤፍ በዚህ መጋቢት ወር በትግራይ ጊዜ አስተዳደሩ ውስጥ የመፈንቅለ መንግስት እንቅስቃሴ ወይም ሙከራ ጭምር አድርገዋል በሚል ነው። ያ አይነቱ የነዚህ አካላት እንቅስቃሴ በትግራይ ብቻ ሳይሆን በአጠቃላይ በኢትዮጵያና ኤርትራ መካከል ጭምር ውጥረት ፈጥሯል ሲል ዘገባው አትቷል። ጠቅላይ ሚኒስትር አብይ አህመድ የባህር ኃይል ጦር ሰፈር ይፈልጋሉ። ነገር ግን በኢትዮጵያና ኤርትራ መካከል የሚነሳው ጦርነት ካለ ትግራይንም ጭምር ያካትታል ያለው ዘገባው፣ የፓርቲው መሪ ደብረ ጽዮን ቢክዱም በኋት ውስጥ ጽንፍ የረገጠ የፖለቲካ አስተሳሰብ የሚያራምደው አካል ከኤርትራ ጋር በማበር የጠቅላይ ሚኒስትር አብይ አህመድን መንግስት የማስወገድ ጽኑ ፍላጎት ያለው መሆኑን ዘ ኢኮኖሚስት አስነብቧል። የቀደሙት ታሪኮች እንደሚያመላክቱት አሜሪካ ማዕቀቦችን የምትጥለው በሀገራት ላይ ብቻ ሳይሆን በግለሰቦችና በቡድኖች ላይ ነው። በዚህ ረገድ ሐማስ፣ ሄዝቦላ በጀነራል መሐመድ ሐምድ አንዳጋሉ የሚመራው የሱዳን ፈጥኖ ደራሽ ጦር የአሜሪካ ማዕቀብ ሰለባዎች ናቸው። እቀባውም ቡድኖቹ ምንም አይነት ዓለም አቀፍ የፋይናንስ ፍሰት እንዳይኖራቸው እስከ መከልከል የሚደርስ ነው። መሪዎቻቸው ላይ ጭምር የጉዞ ዕቀባ ይካተታል። ነገሩ ከከፋ ደግሞ እስከ አሸባሪነት ፍረጃ ሊዘልቅ ይችላል። ማዕቀብ ሲባል እስካሁን ባለው ሁናቴ አሜሪካ በህዋትና ቲዲፍ ላይ ምን እንዳሰበች በግልጽ የታወቀ ነገር የለም። እርምጃዎች ሊኖሩ እንደሚችሉ ግን ፍንጮች ተገኝተዋል። እንደ መረጃው ከሆነ አንደኛው ህዋትንና ቲዲፍን ለዚህ ማዕቀብ ቅርቃር ውስጥ የሚገቡበት ሁናቴ እንዲፈጠር ያደርገው ከኤርትራ ጋር ጀምረውታል የተባለው ግንኙነት ነው። ኤርትራን በተመለከተ አሜሪካ በየትኛውም ፕሬዚደንት ወይንም ፕሬዚደንታዊ አስተዳደር የሚቀየር አቋም የላትም። በጆርጅ ቡሽ፣ በኦባማ፣ በቀድሞው ፕሬዚደንት አስተዳደር በባይደንና ና በአሁኑ የትራምፕ አስተዳደር ኤርትራን በተመለከተ ያለው አቋም አንድና ተመሳሳይ ነው። አሁን ለአሜሪካ ማዕቀብ ሲታጭ የነበረው ህወሓት የለም ያሉት ህወሓትን ሲመሩ የነበሩት ግለሰቦች ብቻ ናቸው። እነዚህ የቀድሞ የህወሓት አመራሮች በግል ወይንም በቡድን በማናቸው መልኩ ከኤርትራ መንግስት ጋር ግንኙነት ፈጥሯል የሚለው የተረጋገጠ መረጃ ከወጣ እንደ ግለሰብ የማዕቀብ ሰለባ የማይሆኑበት ምንም ምክንያት የለም። ይህዋት የቀድሞቹ አመራሮች የፖለቲካ ቅርቃር እዚህ ድረስ የተወሳሰበ ነው። በአሜሪካ አስተዳደሮች ወይንም የፕሬዝዳንቶች መለዋወጥ የሀገሪቱን የውጭ ፖሊሲ ጨምሮ በርካታ ነገሮች እንዲቀያየር የሚያደርግበት ሁኔታ ያለም። ሆኖም ኤርትራን፣ ኢራንን፣ ኪዩባን፣ ሰሜን ኮሪያና ማይንማርን በተመለከተ ግን የሁሉም የአሜሪካ መሪዎችና አስተዳደሮች የውጭ ፖሊሲ አንድና ተመሳሳይ ነው። እናም የነ ደብረ ጽዮን ቡድን የተወሰኑ የቲዲፍ አመራሮች ከኤርትራ መንግስት ጋር የውስጥ ለውስጥ ግንኙነት ጀምረዋል፣ የሚለውን ጉዳይ በተመለከተ ከዚህ ቀደም አፍሪካን ኢንቴልጀንስ ያወጣው መረጃ ማስታወስ ይገባል። የአይነቱን ግንኙነት አሜሪካውያኑ እንዲህ በቀላሉ የሚመለከቱት አይደለም። ነገሩም በትኩረትና በጥንቃቄ ከመመልከት ባሻገር ወደ እርምጃ እንገባለን ወደሚለው እንቅስቃሴ የከተታቸው ሆኖም የታይበት ወሳኝ ምክንያት በአሜሪካ ጥቁር መዝገብ ውስጥ ካላቸው ኤርትራ ጋር ተጀምሯል የተባለው ግንኙነት ነው። እስካሁን ባለው ሁናቴ ይህንን ግንኙነት በተመለከተ ኤርትራም ሆነች እነ ደብረጽዮን የህዋት ሰዎች ደጋግመው እያስተባበሉ ነው። በዚሁ በኢኮኖሚስት ዘገባ መሠረት ሌላኛው የአሜሪካ ስጋት የኤርትራ መንግሥትና የህዋት ማበር ቀጠናዊ ትርምስን ይፈጥራል የሚለው ጉዳይ ነው። በዘገባው ላይ ሁለቱ ኃይላት አብረው በጠቅላይ ሚኒስትር አብይ አህመድ ላይ የመነሳት ፍላጎት ያላቸው መሆኑ ተመላክቷል። እናም በትራምፕ አስተዳደር በኩል ጉዳዩ ሰፋ ወዳ አለ ቀጠናዊ ትርምስ ያመራል የሚል ስጋት አለ። ከዚህ ውጭ በአቶ ጌታቸው ላይ የተካሄደው ወከባ ለአሜሪካውያኑ የተመቻቸው ሆኖ አልታየም። አቶ ጌታቸው የህወሓት ሰዎች አሜሪካንን ጨምሮ ሌሎች የምዕራብ ዓለም ሀገራት የሰላና የሰመረ ግንኙነት እንዲኖራቸው በማድረጉ ረገድ የነበራቸው የዲፕሎማሲ ድልድይነት ሚና ቀላል አልነበረም። አሁን እርሳቸው በትግራይ የሉም ሕዋትም ህጋዊ ሰውነቱ አክትሟል። ከዚህ በኋላ ቀድሞቹ የህዋት አመራሮች በህዋት ስም ቢንቀሳቀሱ እንጂ ህዋት የሚባል ፓርቲ ህጋዊ ዕውቅና የለውም። መሬት ላይ ያለው እውነታ ይሄ ነው። አንድ ድርጅት ህጋዊ አካልነቱን የሚያገኘው በህግ ነው፣ እንዲሁም ህጋዊ ሰውነቱንም የሚያጣው በህግ ነው። ድርጅቱ በህግ ህጋዊ ሰውነቱን ካጣ በኋላ በዚህ ህጋዊ ህልውናውን ባጣው ድርጅት ስም የሚንቀሳቀስ ሁሉ ህግ ወጥ ነው። በዚሁ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ሽሬዋለሁ ባለው ህዋት ስም ደብረ ጽዮንም ሆኑ ጓዶቻቸው ቢንቀሳቀሱ ከፌደራሉ መንግስት ጋር ጠቡ የሚጀምረው ያኔ ለመሆኑ ጥርጥር የለውም። ከዚህ ባለፈም ከዚያ ስለሚለው ጥያቄ በሂደት መልስ እየሰጡ ሊሄዱ የሚችሉ በርካታ ጉዳዮች አሉ። በእርግጥ የህዋት ሰዎች ፓርቲያችንን እናስመልስ ብለው ወደ ፍርድ ቤት ይሄዱ ይሆን? በቀደመው የትጥቅ ትግላችን እንቀጥላለን ብለው ህዋት ከ አምሳ ዓመታት በፊት ወደ ነበረበት ደደቢት በረሃ ይመለስ ይሆን? ለሁሉም ጊዜ መልሳለውም።